በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዮሐንስ ወንጌል ምዕራፍ 17 ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ። አባት ሆይ ሰዓቱ ደርሷል። ልጅን ያከብር ዘንድ በሥጋም ሁሉ ላይ ሥልጣን እንደሰጠኸው በሰጠኸው ሁሉ የዘላለም ሕይወትን ይሰጣቸው ዘንድ ልጅን አክብረው እውነተኛ አምላክ ብቻ የሆን ከአንተ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ህይወት ናት። እኔ ላደርገው የሰጠኸኝን ስራ ፈጽሜ በምድር አከበርኩ። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ። ከዓለም ለሰጠኸኝ ሰዎች ስምህን ገለጥኩላቸው። የአንተ ነበሩ፣ ለኔም ሰጠሃቸው፣ ቃልህን ጠብቀዋልና። የሰጠኝን ሁሉ ከአንተ እንደሆነ አሁን ያውቃሉ። የሰጠኸኝን ቃል ሰጥቻቸዋለሁና እነርሱም ተቀበሉት፣ ከአንተም ዘንድ እንደወጣው በእውነት አወቁ፣ አንተም እንደላከኝ አመኑ። እኔ ስለነዚህ እለምናለሁ፤ ስለ ዓለም አልለምንህም፣ ስለ ሰጠኸኝ እንጂ የአንተ ናቸውና። የእኔም የሆነ ሁሉ የአንተ ነው፣ ያንተው የእኔ ነው። እኔም ስለ እነርሱ ከብሬአለሁ። ከዚያም በኋላ በዓለም አይደለሁም፣ እነርሱ በዓለም ናቸው፣ እኔም ወደ አንተ እመጣለሁ። ቅዱስ አባት ሆይ እነዚህን የሰጠኸኝ እንደ እኛ አንድ እንዲሆኑ በስም እጠብቃቸው ከእነርሱ ጋር በዓለም ሳለው የሰጠኸኝን በስም እኔ እጠብቃቸው ነበር። በጠበኳቸው መጽሐፉም እንዲፈጸም ከጥፋት ልጅ በቀር ከእነርሱ ማንም አልጠፋም። አሁንም ወደ አንተ እመጣለሁ፣ በእነርሱ ዘንድ ደስታዬ የተፈጸመ እንዲሆንላቸው እንዲሆንላቸው ይህንን በዓለም ይናገራሉ። እኔ ቃልን ሰጥቻቸው አለው። እኔም ከዓለም እንዳይደለው ከዓለም አይደሉምና ዓለም ጠላቸው። ከክፉ እንድትጠብቃቸው እንጂ ከዓለም እንድታስወጣቸው አለምንም እኔ ከዓለም እንዳይደለው ከዓለም አይደሉም። በእውነት ቀድሳቸው ቃል እውነት ነው። ወደ ዓለም እንደላከኝ እንዲሁ እኔ ወደ ዓለም ላኳቸው። እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ ቀድሳለሁ። ሁሉም አንድ ሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አለምንም። አንተ እንደላከኝ ዓለምም ያምን ዘንድ አንተ አባት ሆይ በእኔ እንዳለ እኔም ተ እነርሱ ደግሞ በእኛ አንድ የሆኑ ዘንድ እለምናለሁ። እኛም እንደ አንድ እንደሆንን አንድ የሆኑ ዘንድ እኔም በእነርሱ አንተ በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኝን ክብር እኔ ሰጥቻቸዋለሁ። እንዲሁም ዓለም አንተ እንደላከኝ በወደድከኝ መጠን እነርሱን እንደወደድካቸው ያውቃሉ። አባት ሆይ ዓለም ሳይፈጠር ስለወደድከኝ የሰጠኝን ክብሬን እንዲ እንዲያዩ እኔ ባለሁበት የሰጠኝን እነርሱ ደግሞ ከእኔ ጋር ይሆኑ ዘንድ እወዳለሁ። ጻድቅ አባት ሆይ፣ ዓለም አላወቀም፣ እኔ ግን አወቅኩ። እነዚህም አንተ እንደላከኝ አወቁ። እኔንም የወደድክባት ፍቅር በእነርሱ እንድትሆን እኔም በእነርሱ ስምን አስታወቅኳቸው። አስታወቃቸውም አለው። ምዕራፍ 18 ኢየሱስም ይህንም ብሎ አትክልት ወዳለበት ስፍራ ወደ ቁርባ ቄድሮን ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ። እርሱም ደቀ መዛሙርቱን በዚያ ገቡ። ኢየሱስም ደቀ መዛሙርቱን ብዙ ጊዜ ወደዚያ ስለተሰበሰቡ አሳልፎ የሰጠው ይሁዳ ደግሞ ስፍራውን ያውቅ ነበር። ስለዚህ ይሁዳ ጭፍሮችንና ከካህናት አለቆች ከፈሪሳውያንም ሎሌዎች ተቀብሎ በችቦና በፋና በጋሻ ጦርም ወደዚያ መጣ። ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው። የናዝሬቱን ኢየሱስን ብለው መለሱለት። ኢየሱስ እኔ ነኝ አላቸው። አሳልፎ የሰጠውም ይሁዳ ደግሞ ከእነርሱ ጋር ቆሞ ነበረና እንግዲህ እኔ ነኝ በባላቸው ጊዜ ወደኋላ አፈግፍገው በምድር ወደቁ። ደግሞ ማን ፈልጋላችሁ ብሎ ጠየቃቸው። እነርሱም የናዝሬቱ ኢየሱስን አሉት። ኢየሱስ መልሶ እኔ ነኝ አልኳችሁ። እንግዲህ እኔን ትፈልጉ ዘንድ ሆናችሁ እነዚህ ይሂዱ ተዋቸው አለ። ይህንም ከእነዚህ ከሰጠኸኝ አንዱን እንኳን አላጠፋሁም ያለው ቃል ይፈጽ ይፈጽም ዘንድ። ስምዖን ጴጥሮስም ሰይፍ ስለነበረ መዘዘው የሊቀ ካህናቱን ጆሮ ጆሮ ካህናቱን ባሪያ መቶ ቀኝ ጆሮውን ቆረጠ የባሪያው ስም ማልኮስ ነበረ። ኢየሱስም ጴጥሮስን ሰይፍን ወደ ሰገባው ክተተው አብ የሰጠኝ ጽዋ አልጠጣትምን አለው። እንግዲህ የሻለቃውና ጭፍሮችን የአይሁድም ሎሌዎች ኢየሱስን ይዘው አሰሩት። አስቀድመውም ወደ ሀና ወሰዱት። በዚያች አመት ሊቀ ካህናት ለነበረው ቀየ ለቀያፋ አማቱ ነበርና ቀያፋም አንድ ሰው ስለ ሕዝብ ይሞት ዘንድ ይሻ ይሻል ይሻላል ብሎ ለአይሁድ የመከራቸው ነበረ። ስምዖን ጴጥሮስም ሌላው ደቀ መዝሙርም ኢየሱስን ተከት ተከተሉ ያም ደቀ መዝሙር በሊቀ ካህናቱ ዘንድ የታወቀ ነበር ወደ ሊቀ ካህናቱም ግቢ ከኢየሱስ ጋር ገባ ጴጥሮስ ግን በውጭ በበሩ ቆሞ ነበር እንግዲህ በሊቀ ካህናቱ ዘንድ የታወቀው ሌላው ደቀ መዝሙር ወጣ ለበረኛይቱም ነግሮ ጴጥሮስን አስገባው በረኛ የነበረችውም ገረድ ጴጥሮስን አንተ ደግሞ ከዚህ ሰው ደቀ መዝሙር አንዱ አይደለምን አለችው እርሱ አይደለሁም አለ። ብርድ ነበርና በሮችና ባሮችና ሎሌዎች የፍም እሳት አንድ ደው ቆመው ይሞቁም ነበር። ጴጥሮስም ደግሞ ከነርሱ ጋር ቆሞ ይሞቅ ነበር። ሊቀ ካህናቱ ኢየሱስን ስለ ደቀ መዛሙርትና ስለ ትምህርቱ ጠየቀው። ኢየሱስን መልሶ እኔ በግልጥ ለዓለም ተናገርኩ፣ አይሁድ ሁሉ በሚሰበሰቡበት በምንኩ በምኩራብና በመቅደስ እኔ ሁልጊዜ አስተማርኩ፣ በስውርም ምንም አልተናገርኩም። ስለምን ትጠይቀኛለህ? ለእነርሱ የተናገርኩትን የሰሙትን ጠይቅ። እንሆ እኔ እነዚህ እኔ የነገርኩህን ያውቃሉ አለው። ይህንንም ሲል በዚያ ቆሞ የነበረው ከሎሌዎቹ አንዱ በዚያ ቆሞ የነበረው ከሎሌዎቹ አንዱ ከሊቀ ካህናቱ እንዲህ ትመልሳለህን? ብሎ ኢየሱስን በጥፊ መታው። ሎቱ ስብሐት ኢየሱስም መልሶ ክፉ ተናግሬ እንደሆንኩኝ ስለምን ክፉ መስክር መስክር መልካም ተናግሬ እንደሆነ ስለምን ትመታኛለህ አለው ስለዚህ ሀና እንደታሰረ ወደ ሊቀ ካህናቱ ወደ ቀያፋ ሰደደው ስሞን ጴጥሮስን ቆሞ እሳት ይሞቅ ነበር እንግዲህ አንተ ደግሞ ከደቀ መዛሙርቱ አይደለህምን አሉት እርሱም አይደለሁም ብሎ ካደ ጴጥሮስም ጆሮን የቆረጠው ዘመድ የሆነ ከሊቀ ካህናቱ ባሮች አንዱ በአትክልቱ ከእርሱ ጋር እኔ አይቼ አልነበረምን ሌላ አለው። ጴጥሮስም እንደገና እንደገና ካደ። ወዲያውም ዶሮ ጮኸ። ኢየሱስም ከቀያፋ ወደ ገዦቹ ግቢ ወሰዱት፤ ማለዳም ነበረ። እነርሱም የፋሲጋን በግ ይበሉ ዘንድ እንጂ እንዳይረክሱ ወደ ገዡ ግቢ አልገቡም። ስለዚህ ጲላጦስ ወደ ውጭ ወደ እነርሱ ወጥቶ ይህን ሰው ስለምን ትከሱት አላቸው አላቸው። እነርሱም መልሰው ይህ ክፉ አድራጊ ባይሆን ወደ አንተ አሳልፈን ባልሰጠነው ነበር አሉት። ጲላጦስም እናንተ ወስዳችሁ እንደ ሕጋችሁ ፍረዱበት አላቸው። አይሁድም ለእኛስ ማን ማንንም ልንገድል አልተፈቀደልንም አሉት። ኢየሱስ በምን አይነት ሞት ሊሞት እንዳለው ሲያመለክት የተናገረው ቃል ይፈጸም ዘንድ ነው። ጲላጦስም እንደገና ወደ ገዢዎቹ ግቢ ገባና ኢየሱስን መርጠርቶ የአይሁድ ንጉሥ አንተ ነህን አለው። ኢየሱስም መልሶ አንተ ይህን የምትለው ከራስ ነውን ወይስ ሌሎች ስለ እኔ ነገሩ? አለው። ጲላጦስ መልሶ እኔ አይሁዳዊ ነኝን? ወገኖችስ የካህናት አለቆች ለእኔ አሳልፈው ሰጡ። ምን አድርገሃል? አለው። ኢየሱስ መልሶ መንግስቴ ከዚህ ዓለም አይደለችም። መንግስቲት ውስጥ ከዚህ ዓለም ብትሆን ወደ አይሁድ እንዳልሰጥ ሎሌዎችን ይዋጉልኝ ነበር። አሁን ግን መንግስቴ ከዚህ አይደለችም አለው። ጲላጦስም እንግዲያ ንጉስ ነህን? አለው። ኢየሱስ መልሶ እኔ ንጉስ እንደሆንኩኝ አንተ ትላለህ። እኔ ለእውነት ልመሰክር፣ ስለዚህ ተወልጃለሁ፣ ስለዚህም ወደ ዓለም መጥቻለሁ። ከእውነት የሆነ ሁሉ ድምፄን ይሰማል አለው። ጲላጦስ እውነት ምንድን ነው አለው። ይህን ብሎ ዳግመኛ ወደ አይሁድ ወጥቶ እኔስ አንዲት በደል እንኳን አላገኘሁበትም። ነገር ግን በፋሲካ አንድ ልፈታላችሁ ልማድ አላችሁ። እንግዲህ የአይሁድን ንጉስ ልፈታላችሁ ትወዳላችሁን አላቸው። ሁሉም ደግሞ በርባንን እንጂ ይህንን አይደለም እያሉ ጮሆ። መዝሙር ዮሐንስ ወንጌል ምዕራፍ 19 በዚያም ጊዜ ጲላጦስ ኢየሱስን ይዞ ገረፈው። ወታደሮችን ከእሾ አክሊል ጎንጉነው በራሱ ላይ አኖሩ፣ ቀይ ልብስም አልብሰው፣ እየቀረቡም የአይሁድን ንጉስ ወይ ሰላም ለአንተ ይሁን ይሉት ነበር፣ በጥፊ የሚመቱት ነበር። ጲላጦስም ደግሞ ወደ ውጭ አውጥቶ፣ እነሆ አንዲት በደል እንኳን እንዳላገኘውበት ታውቁ ዘንድ እርሱን ወደ ውጭ አወጣውላቸው አላቸው። ኢየሱስም የእሾህ አክሊል ደፍቶ ቀይ ልብስም ለብሶ ወደ ውጭ ወጣ። ጲላጦስም፣ እነሆ ሰውየው አላቸው የካህናት አለቆችና ሎሌዎች ባዩ ጊዜ ስቀለው ስቀለው ያሉ ጮህ ሎቱ ሰባት ጲላጦስም እኔስ አንዲት በደል እንኳን አላገኘሁበትምና እናንተ ወስዳችሁ ስቀሉት አላቸው አይሁድም መልሶ እኛ ህግ አለን እንደ ህጋችን ሊሞት ይገባዋል ራሱን የእግዚአብሔር ልጅ አድርጓልና አሉት ስለዚህ ጲላጦስ ይህን ነገር በሰማ ጊዜ እጅግ ፈራ ተመልሶም ወደ ገዢው ግቢ ገባና ኢየሱስን አንተ ከወዴት ነህ አለው ኢየሱስ ግን አንድ እንኳን አልመለሰለትም ስለዚህ ጲላጦስ ነግረኝም ልሰቅል ስልጣን እንዳለኝ ወይም ልፈታ ስልጣን እንዳለኝ አታውቅም ምን አለው። ኢየሱስም መልሶ ከላይ ካልተሰጠ በቀር በእኔ ላይ ምንም ስልጣን ባልነበረህም፣ ስለዚህም ለአንተ አሳልፎ የሰጠኝ ኃጢአቱ የባሰ ነው አለው። ከዚህም በኋላ ጲላጦስ ሊፈታ ፈለገ። ነገር ግን አይሁድ ይህንስ ብፈታው የቄሳር ወዳጅ አይደለም፣ ራሱን ንጉስ የሚያደርግ ሁሉ የቄሳር ተቃዋሚ ነው እያሉ ጮህ። ጲላጦስም ይህን ነገር ሰምቶ ኢየሱስን ወደ ውጭ አወጣው። በብራይስጥም ገበታ በተባለው ጸፍጸፍ በሚሉት ስፍራ በፍርድ ወንበር ተቀመጠ። ለፋሲካም የማዘጋጀት ቀን ነበረ። ስድስት ሰዓትም የሚያህል ነበር። አይሁድም እነሆ ንጉሳችሁ አላቸው። እነርሱ ግን አስወግደው አስወግደው ስቀለው እያሉ ጮ ሁለቱ ስብአት ጲላጦስም ንጉሳችሁን ልስቀለውን? አላቸው። የካህናት አለቆችም ከቄሳር በቀር ሌላ ንጉስ የለንም ብለው መለሱለት። ስለዚህም በዚያን ጊዜ እንዲሰቀል አሳልፎ ሰጣቸው። ኢየሱስንም ይዘው ወሰዱት። መስቀሉንም ተሸክሞ በዕብራይስጥ ጎርጎታ ወደ ተባለው የራስ ቅል ስፍራ ወደሚሉት ወጣ። በዚያም ሰቀሉት፣ ከእርሱም ጋር ሌሎች ሁለት፣ አንዱን በዚህ አንዱን በዚያ ኢየሱስን በመካከላቸው ሰቀሉ። ጲላጦስም ደግሞ ጽፈት ጽፎ በመስቀሉ ላይ አኖረው። ጽሕፈቱም የአይሁድ ንጉሥ የናዝሪቱ ኢየሱስ የሚል ነበረ። ኢየሱስም የተሰቀለበት ስፍራ ለከተማ ቅርብ ነበረና ከአይሁድ ብዙዎች ይህንን ጽፈት አነበቡት። በዕብራይስጥና በሮማይስጥም በግሪክም ተጽፎ ነበር። ስለዚህ የአይሁድ ካህናት አለቆች ጲላጦስ እርሱ የአይሁድ ንጉሥ ነኝ እንዳለ እንጂ የአይሁድ ንጉሥ ብለ አትጻፍ አሉ። ጲላጦስም የጻፍኩትን ጽፌአለሁ ብሎ መለሰ። ጭፍሮችም ኢየሱስን በሰቀሉት ጊዜ ልብሶቹን ወስደው ለእያንዳንዱ ጭፍራ አንድ ክፍል ሆኖ በአራት ተከፋፈሉት። እጀ ጠባቡንም ደግሞ ወሰዱ። እጀ ጠባቡንም ከላይ ጀምሮ ወጥቶ ወጥ ሆኖ የተሰራ ነበር እንጂ የተሰፋ አልነበረም። ስለዚህ እርስ በርሳቸው ለማን እንደሆነ በእርሱ እጣ እንጣጣልበት እንጂ አንቅደደው ተባባሉ። ይህም ልብሴን እርስ በርሳቸው ተከፋፈሉ፣ በጀ ጠባዊ እጣ ተጣጣሉበት የሚለው መጽሐፍ ቃል ይፈጸም ዘንድ ጭፍሮችም እንዲህ አደረጉ። ነገር ግን በኢየሱስ መስቀል አጠገብ እናቱ፣ የእናቱም እህት፣ የቀሎጵያ ሚስት ማርያም፣ መግደላዊት ማርያም ቆመው ነበር። ኢየሱስና እናቱም ይወደው የነበረው ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ከዚህም በኋላ ደቀ መዛሙርቱ እናት እነኋት አለው። ከዚህም ሰዓት ጀምሮ ደቀ መዛሙርቱ ወደ ቤቱ ወሰዳት። ከዚም በኋላ ኢየሱስ አሁን ሁሉ እንደ ተፈጸመ አውቆ የመጽሐፉ ቃል የሚፈጸም ዘንድ ተጠማሁ አለ። በዚያም ሆምጣጤ የሞላበት ዕቃ ተቀምጦ ነበር። እነርሱም ሆምጣጤውን በሰፍነግ ሞልተው በሁሱ አድርገው ወደ አፉ አቀረቡለት። ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱንም ዘንበላ ራሱንም አዘንብሎ ነፍሱን አሳልፎ ሰጠ። አይሁድም የማዘጋጀት ቀን ስለሆነ ያ ሰንበት ትልቅ ነበረና ሥጋቸው በሰንበት በመስቀል ላይ እንዳይኖር ጭናቸውን ሰብረው እንዲያወርዷቸው ጲላጦስን ለመኑት። ጭፍሮችን መጥተው የፊተኛውን ጭን ከእርሱም ጋር የተሰቀለውን የሌላውን ጭን ሰበሩ። ወደ ኢየሱስን በመጡ ጊዜ ግን እርሱ ፈጽሞ እንደሞተ አይተው ጭኑን አልሰበሩትም። ነገር ግን ከጭፍሮች አንዱ ጎኑን በጦር ወጋ፣ ወዲያውም ደምና ውሃ ወጣ። ያየውም መስክሯል፣ ምስክሩም እውነት ነው። እናንተ ደግሞ ታምኑ ዘንድ እርሱ እውነት እንዲናገር ያውቃል። ይህን የሆነ ከእርሱ አጥንት አልነበረም፣ አይሰበርም የሚል የመጽሐፉ ቃል እንዲፈጸም ነው። ደግሞ ሌላው መጽሐፍ የወጉትን ያዩታል ይላል። ከዚህም በኋላ አይሁድን ስለፈራ በስውር የኢየሱስን የኢየሱስ ደቀ መዝሙር የነበረ የአርማትያስ ዮሴፍ የኢየሱስን ስጋ ሊወስድ ጲላጦስን ለመነ። ጲላጦስን ፈቀደለት። ስለዚህም መቶ የኢየሱስን ስጋ ወሰደ። ደግሞ ማስቀድሞ በሌሊት ወደ ኢየሱስ መጥቶ የነበረ ኒቆዲሞስ መቶ ንጥር የሚያህል የከርቤና የእሬት ቅቅል ይዞ መጣ። የኢየሱስንም ስጋ ወሰደው እንደ አይሁድ አገናነዝ ልማድ ከሽቱ ጋር በተልባ እግር ልብስ ከፈኑት። በተሰቀለበትም ስፍራ አትክልት ነበረ፣ በአትክልትም ማንም ገና ያልተቀበረበት አዲስ መቃብር ነበረ። ስለዚህ መቃብሩ ቅርብ ነበረ እና ስለ አይሁድ ማዘጋጀት ቀን ኢየሱስ በዚያ አኖሩት። መዝሙር የዮሐንስ ወንጌል ምዕራፍ ሀያ ከሳምንቱ በመጀመሪያ በእሁድ ሰንበት መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣችና ድንጋዩም ከመቃብሩ ተፈንቅሎ አየች። እየሮጠችም ወደ ስምዖን ጴጥሮስና ኢየሱስ ይወደው ወደ ነበረው ወደ ሌላው ደቀ መዝሙር መጣ። ጌታን ከማቃብር ወስደውታል ወዴት እንዳኖሩት አናውቅም ማለቻቸው። ስለዚህም ጴጥሮስና ሌላው ደቀ መዝሙር ወጥተው ወደ መቃብሩ ሄዱ። ሁለቱም አብረው ሮጡ። ሌላው ደቀ መዝሙርም ከጴጥሮስ ይልቅ ፈጥኖ ወደ ፊት ሮጠና አስቀድሞ ከመቃብሩ ደረሰ። ዝቅም ብሎ ቢመለከት የተልባ እግሩም ልብስ ተቀምጦ አየ። ነገር ግን አልገባም። ስምዖን ጴጥሮስም ተከትሎት መጣ። ወደ መቃብሩም ገባ። የተልባ እግሩ ልብስ ተቀምጦ አየ። ደግሞ በራሱ የነበረው የጨርቅ ለብቻው በአንድ ስፍራ ተጠምጥሞ እንደነበር እንጂ ከተልባ እግሩ ልብስ ጋር ተቀምጦ እንዳልነበረ አየ። በዚያን ጊዜ አስቀድሞ ወደ መቃብር የመጣው ሌላው ደቀ መዝሙር ገባ፣ አየም፣ አመነም። ከሙታን ይነሳ ዘንድ እንዲገባው የሚለውን የመጽሐፉን ቃል ገና አላወቁምና አላወቁም ነበር እና ደቀ መዛሙርቱ ወደ ቤታቸው ደግሞ ሄዱ። ማርያም ግን እያለቀሰች ከመቃብሩ በስተውጭ ቆማ ነበር። ስታለቅስም ወደ መቃብር ዝቅ ብላ ተመለከተች። ሁለት መላእክትም ነጭ ልብስ ለብሰው የኢየሱስን ሥጋ ተኝቶበት በነበረው አንዱ በራስጌ ሌላው በእግርጌ ተቀምጦ አየች። እነርሱም አንቺ ሴት ስለምን ታለቅሻለሽ? አሏት። እርሷም ጌታዬን ወስደው ወስደውታል ወዴት እንዳኖሩት አላውቅም አለቻቸው። ይህንንም ብላ ወደ ኋላ ዘወር ስትል ኢየሱስ ቆሞ አየችም፣ ኢየሱስም እንደሆነ አላወቀችም። ኢየሱስም አንቺ ሴት ስለምን ታለቅሻለሽ? ማንነስ ስትፈልጊ ያለሽ አላት። እርሷም የአትክልት ጠባቂ ስሏት፣ ጌታ ሆይ፣ አንተ ወሰድ ከሆነ ወስደኸው እንደሆነ ወዴት እንዳኖርከው ንገረኝ፣ እኔ ሞስጄ ሽቱ እንድቀባው አለችው። ኢየሱስም ማርያም አላት። እርሷ ዞር ብላ በብራይስጥ ረቡኒ አለችው፤ ትርጓሜው መምህር ሆይ ማለት ነው። ኢየሱስ ገና ወደ አባቴ አላረኩም እና አትንኪኝ፤ ነገር ግን ወደ ወንድሞች ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አላት። መግደላዊት ማርያም መታ ጌታን እንዳየች ይህንን እንዳላት ለደቀ መዛሙርቱ ነገረች። ያም ቀን እርሱም ከሳምንቱ ፊተኛው በ በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆቹ ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ይህንንም ብሎ እጆቹን አጎኑን አሳያቸው። ደቀ መዛሙርቱን ጌታን ባዩ ጊዜ ደስ አላቸው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካችኋለሁ አላቸው። ይህንንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ኃጢአታቸውንም ይቅር ያልኋቸው ሁሉ ይቀርላቸዋል፣ የያዛችሁትን የያዛችሁባቸው ተይዞባቸዋል። አላቸው። ነገር ግን ከአስራ ሁለቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከእነርሱ ጋር አልነበረም። ሌሎቹ ደቀ መዛሙርት ጌታን አይተነዋል አሉት። እርሱ ግን የችንካሩ ምልክት በእጆቼ ካላስገባው፣ ጣቱንም በችንካሩ ምልክት ካላገባው፣ እጄንም በጎኑ ካላገባው አላምንም አላቸው። ከስምንት ቀን በኋላም ደቀ መዛሙርቱ ደግሞ በውስጥ ነበሩ። ቶማስ ከእነርሱም ጋር ነበረ። ደጆችም ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስን፣ ጣትን ወደዚያ አምጣና እጆቼን፣ እጅህም አምጣና በጎኔ አግባው፣ ያመንክ እንጂ ያላመንክ አትሁን፣ አለው። ቶማስም ጌታዬን አምላኬ ብሎ መለሰለት። ኢየሱስም «ስላየኸኝ አምነሃል፤ ሳያዩ የሚያምኑ ብፁዓን ናቸው። አለው። ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት እንዲሆንላችሁ ዘንድ ይህ ተጽፏል። ምዕራፍ ሀያ አንድ ከዚህም በኋላ ኢየሱስ በጥብርያዶስ ባህር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው፤ እንዲህም ተገለጠ። ስምዖን ጴጥሮስ፣ ዲዲሞሴ የሚባለው ቶማስ፣ ከገሊላ ቃና የሆነ ናትናኤል፣ የዘብዲዮስም ልጆች ከደቀ መዛሙርቱ ሌሎች ሁለት በአንድነት ነበሩ። ስምዖን ጴጥሮስ አሳ ላጠምድ እሄዳለሁ አላቸው። እነርሱም እኛ ካንተ ጋር እንመጣለን አሉት። ወጥተውም ወደ ታንኳይቱ ገቡ። በዚያችም ሌሊት ምንም አላጠመዱም። በነጋም ጊዜ ኢየሱስ በባህር ዳር ቆሞ፣ ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁም። ኢየሱስ ልጆች ኢየሱስም ልጆች ሆይ እንዳች የሚበላ አላችሁን? አላቸው የለንም ብለው መለሱነት። እርሱም መረቡን በታንኳይቱ በስተቀኝ ጣሉ ታገኙማላችሁ አላቸው። ሌሊቱንም ሁሉ ደክመን ምንም ያገኘነው የለም፣ በትእዛዝ ግን እንጥላለን። ስለዚህ ጣሉት። በዚህም ጊዜ ከአሳው ብዛት የተነሳ ሊጎትቱት አቃታቸው። ኢየሱስ ሲወደው የነበረው ደቀ መዛሙር ጴጥሮስ ስም ጌታ እኮ ነው አለ። ስለዚህም ስምዖን ጴጥሮስ ጌታ መሆኑን በሰማ ጊዜ ራቁቱን ነበረና ልብሱን ታጥቆ ወደ ባህር ራሱን ጣለ። ሌሎችም ደቀ መዛሙርት ግን ከምድር ሁለት መቶ ክንድ ያህል እንጂ እጅግ አልራቁም ነበረና አሳ የሞላውን መረብ እየሳቡ በጀልባ መጡ። ወደ ምድር በወጡ ጊዜ የፍምና አሳ በላዩ ተቀምጦ እንጀራም አዩ። ኢየሱስም አሁን ካጠመዳችሁት አሳ አምጡ አላቸው። ስምዖንም ጴጥሮስም ወደ ጀልባ ይቱ ገብቶ መቶ ሀምሳ ሶስት ታላላቅ አሶችን ሞልቶ የነበረውን መረብ ወደ ምድር ጎተተ። ይህንንም ያህል ብዙ ሲሆን መረቡ አልተቀደደም። ኢየሱስም ኑ ምሳ ብሉ አላቸው። ከደቀ መዛሙርቱ አንድ እንኳን አንተ ግን ማን ብሎ ሊመረምረው የደፈረ አልነበረም። ጌታ መሆኑን አውቀው ነበርና። ኢየሱስም መጣና እንጀራውን አንስቶ ሰጣቸው። እንዲሁም አሳውን አሳውንም እንዲሁም አሳውንም ኢየሱስም ከሙታን ከተነሳ በኋላ ለደቀ መዛሙርቱ ሲገለጥላቸው ይህ ሶስተኛ ጊዜ ነበር። ምሳ ከበሉ በኋላም ኢየሱስ ስምኦን ጴጥሮስ የዮሐና ልጅ ስምኦን ሆይ ከእነዚህ ይልቅ ትወደኛለህን? አዎ፣ ጌታ ሆይ እንድወድ አንተ ታውቃለህ አለው። ግልገሎቼን አሰማራ አለው። ደግሞ እኛም ሁለተኛ፣ የዮሐና ልጅ ስምኦን ሆይ ትወደኛለህ? አለው። አዎ፣ ጌታ ሆይ እንድወድ አንተ ታውቃለህ አለው። ጠቦቶቼን ጠብቅ። አሉ ሶስተኛ ጊዜ የዮሐና ልጅ ስምኦን ሆይ ትወደኛለህን? አለው ሶስተኛ ትወደኛለህን ስላ ስላለው ጴጥሮስ አዘነና፣ ጌታ ሆይ አንተ ሁሉን ታውቃለ፣ እንድወድ አንተ ታውቃለ አለው። ኢየሱስን በጎቼን አሰማራ። እውነት እውነት እልሃለሁ አንተ ጎልማሳ ሳለ ወገብ በገዛ ራስ ታጥቀ ወደምትወደው ትሄድ ነበር። ነገር ግን በሸመገልክ ጊዜ እጆችን፣ ትዘረጋለ፣ ሌላውም ያስታጥቅሃል ወደማትወደውም ይወስድሃል አለው። በምን አይነት ሞት እግዚአብሔርን ያከብር ዘንድ እንዳለው ሲያመለክት ይህን አለ። ይህም ብሎ ተከተለኝ አለው። ጴጥሮስም ዘወር ብሎ ኢየሱስ ሲወደው የነበረውን ደቀ መዛሙርት ሲከተለው አየ። እርሱም ደግሞ በእራት ጊዜ በደረቱ ተጠግቶ ጌታ ሆይ አሳልፎ የሚሰጥ ማን ነው? ያለው ነበረ። ጴጥሮስም ይህን አይቶ ኢየሱስን ጌታ ሆይ ይህስ እንዴት ይሆናል? አለው። ኢየሱስም እስከ መጣ ድረስ ይኖር ዘንድ በወድስ ምን አግዶ አንተ ተከተለኝ፣ አለው። ስለዚህ ያ ደቀ መዝሙር አይሞትም የሚለው ይህ ነገር ወደ ወንድሞች ወጣ። ነገር ግን ኢየሱስ እስከ መጣ ድረስ ይኖር ዘንድ በወድስ ምን አግዶ አለው እንጂ አይሞትም አላለውም። ስለ እነዚህም የመሰከረ ይህንን ጽፎ ያለ ይህ ደቀ መዝሙር ነው፣ ምስክሩም እውነት እንደሆነ እናውቃለን። ኢየሱስም ያደረገው ብዙ ሌላ ነገር ደግሞ አለ ሁሉ በእያንዳንዱ ቢጻፍ ጻፍ ለተጻፉት መጻሕፍት ዓለም ራሱ ባልበቃቸውም ይመስለኛል። አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ በደላችን ይቅር እኛ የሚበደኑ ይቅር እንደምንል ወደ ፈተና ማታግባት ከክፉ ሁሉ እንጂ ኃይል ክብር፣ ምስጋና፣ ሰላምታ፣ ሰላም የተባረከ ነው። ተመላሽ የተመላሽ ቅድስቶ ደስ ይበልሽ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን እንደምኝልን ኃጢአታችንን ያስተሰሪን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ላብሎን ለንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።